የመጨረሻ ዘመን እየተባለ ይሄ ሲዝን ማልገጫ አይደለም። የመጨረሻ መጨረሻ ነው። ዓለማችን በታሪኳ ብዙ አስገራሚ ብሎም አስደንጋጭ ክስተቶችን አስተናግዳለች እንግዳ ጉዳዮችም ገጥሞ አታውቃለች። ይህኛው ግን ከሁሉ የላቀ ለማመን የሚቸግር ግራ የሚያጋባ ነው። ለዘመናት የኖረን እውነት የሻረ አስደንጋጭ ክስተት ከማይታወቅ ዓለም ምድራችን ላይ የተከሰተችው ሴት ከፍተኛ ውዝግብ ፈጥራለች። በዓለም ካርታ ላይ ከማትታወቀው ሀገር መጥቻለው ያለችው ሴት የጠቀሰችው ሀገር ታይቶም ተሰምቶም አለመታወቁ ፍርሃትን የፈጠረ ጉዳይ ጉዳይ ሆኗል። ከሰማይ ትውረድ ከምድር ትውጣ ያልታወቀችው ሴት ጉዳይ አለምን ከማነጋገሩም በላይ መጥቻለሁ ስትል የጠቀሰችው ሀገር ከጠፉ ከተሞች አንዱ እንኳን አለመሆኑ ፍርሃቱን አኑሮታል። ለመሆኑ ይህች እንግዳ ሴት ኬት መጣች እንዴትስ መነጋገሪያ ሆነች? ከሴትየዋ ምድራችን ላይ መገኘት ጋር ተያይዞ የተሰማው አስደንጋጭ እውነታስ ምንድን ነው? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቱዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በምድራችን ስለታየችው እንግዳ ሴት የተሰማውን አስገራሚ ብሎም አስደንጋጭ መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። የሰውን ልጅ እውቀት የሚፈታተነው አስገራሚ ክስተት የተከሰተው እንደ አውሮፓውያን የጊዜ ቀመር ኦክቶበር 6 2025 ዓ.ም ነው። በዚህ ቀን ታዲያ ዓለምን ያስደነገጠው ጉዳይ ተከሰተ። ቦታው ጆንኦፍ ኬኔዲ ዓለም አቀፍ አውሮፕላን ማረፊያ። በዚህ ዓለም አቀፍ አውሮፕላን ማረፊያ አይደለምና ሰው ወፍ እንኳን አታመልጥም። ሁሉም ሰነዶች ከአይነ ጥቅሻ በፈጠነ ሀፍታ ይፈተሻሉ። መረጃዎች አንድ በተንን በመንካት ሀፍታ ይዘረገፋሉ። ታዲያ በዚህ ቴክኖሎጂና ሰው ተናበው በሚሰሩበት ቦታ ለዓለም እንግዳ የሆነችው ሴት ታየች። ይህችን ሴት ያሳፈረችው አውሮፕላን ከጃፓን ቶኪዮ ተነስታ ጆን ኤፍ ኬኔዲ ዓለም አቀፍ አየር ማረፊያ ታርፋለች። በዚህ ጊዜ ነበር ዓለምን ያስደነገጠው ጉዳይ የተፈጠረው። አውሮፕላኑ መሬት ላይ እንዳረፈ ተጓዦች ሁሉ እየወረዱ ተገቢውን ስነ ስርዓት ይፈጽማሉ። በዚህ ጊዜ ታዲያ እርሷም የአሜሪካ የጉዞ ሰነዷን ለድንበር ተቆጣጣሪ መኮንን ትሰጠዋለች። ኦፊሰሩም የተሰጠውን ሰነድ ከፍቶ የተጻፈበትን ሀገር ስም ሲመለከት ግን በድንጋጤ ቆሞ ይቀራል። የጉዞ ሰነዱ ላይ የተጻፈው የሀገር ስም ቶሬንዛ ይላል። የድንበር ተቆጣጣሪው መኮንን ለአመታት በዚህ ስራ ላይ ቢቆይም በዚህ ሁሉ ዓመታት ቶሬንዛ የሚል የሀገር ስም በየትኛውም የሀገር ስም ዝርዝር ውስጥ ሰምቶት አያውቅም። ይቺ እንግዳ ሴት የያዘችው ፓስፖርት ግን ምንም አይነት የሀሰተኛ ምልክት የለውም። የማህተም ቁጥሮቹ፣ የአጻጻፍ ስልቱ፣ ሁሉም ነገር ትክክለኛ ሰነድ ይመስላል። መኮንኑ የእርሷ አለማወቅ ይሁን አልያም የሰነዱ እውነተኛነት ለማረጋገጥ ሰነዱን ወደ ኮምፒውተሩ እስካን አድርጎ ባስገባው ጊዜ ኮምፒውተሩ ትክክለኛ ሰነድ መሆኑን የሚያረጋግጥ ምልክት አሳየው። ቪዛዎቹ፣ ከዚህ ቀደም የተጓዘችባቸው ሀገር ከተሞች፣ ሁሉም ነገር እውነት ነው። ነገር ግን ፓስፖርቷ ከየትኛውም ሀገር ጋር አይገናኝም። ታዲያ ይቺ ሴት ማናት? ይህ የሁሉም ሰው ምላሽ የሚፈልግ ጥያቄ ነው። አለም አይታ የማታውቀው ግራጋቢ ክስተት። ማንነቷን ከእርሷ ውጪ ማን ሊያውቅ ይችላል? ይህንንም እውነታ የተረዱት ኦፊሰሮች ጥያቄን አቀረቡላት ሀገር እሼት ነው። እርሷም በተረጋጋ መንፈስ መለሰች፣ ቶሬንዛ። ቶሬንዛ በጃፓንና ሜክሲኮ መካከል ያለች ደሴት ናት ስትል ምላሿን ሰጠች። ነገር ግን በእነዚህ ሀገራት መካከል ደሴት አልባ የፓስፊክ ውቅያኖስ እንጂ እርሷ የምትጠቅሰው ቦታ የለም። ለሴትየዋም በጠቀሰችው ቦታ ምንም አይነት ሰው የሚኖሩበት ደሴት እንደሌለ ይነግሯታል። እርሷም ታዲያ እንዴት የለችም ሀገሬ ኮናት ስትል ግራጋቢውን ምላሽ ሰጠች። ነገሩ ይበልጥ ግራ አጋቢ በመሆኑ ምርመራው በትኩረት ቀጠለ። ለ48 ሰዓታት ምርመራው በደህንነት ሰዎች እየተመራ ከየት እንደመጣች፣ የያዘችው ፓስፖርት የየትኛው ሀገር የጉዞ ሰነድ እንደሆነ ለማወቅ ጥረት ተደረገ። ነገር ግን ምንም መረጃ ሊገኝ አልቻለም። ይህም መረጃ በቅጽበት ለዓለም ተዳረሰ። በርካቶች እየተቀባበሉ አጥለቀለቁት። አለማችን ከየት እንደመጣች ባልታወቀች ሴት ጉዳይ ታወከች። በአውሮፕላን ማረፊያ ውስጥ ስትንቀሳቀስ የሚያሳየው ተንቀሳቃሽ ምስል ከአንዱ ዓለም ጫፍ ከሌላኛው ጫፍ ተሰራጨ። ምናልባት ይቺ ሴት ከሌላ ዓለም የመጣች ልትሆን ትችላለች የሚል መላምት ቢሰጥም ግና እርሷ ሀገሬ ምድር ላይ ናት ስትል ከሰጠችው ምላሽ ጋር እየተጣረሰ ግራ መጋባትና ፍርሃትን ዓለም ሲንጣት ቆየ። ነገር ግን ከቀናት በኋላ ስለ ሴትየዋ የተሰማው ጉዳይ ማንም ያልጠበቀው ነገር ሆነ። ሴትየዋ እውነተኛ ሰው አለመሆኗ ተሰማ። ለዚህ ሁሉ መነሻ የሆነው ታሪክ የተፈጸመው 1954 ነው አንድ ነጋዴ ለንግድ ስብሰባ ከጃፓን ተነስቶ ይመጣል። ፓስፖርቱ ግን ቶሬድ የሚል ሀገር ስያሜ ነበረው። ነጋዴውም ቶሬድ በፈረንሳይ እና በስፔን መካከል የምትገኝ ሀገር እንደሆነች ለኦፊሰሮቹ ተናገረ። ይሁን እንጂ በዓለም ካርታ ላይ እንደሚባል ሀገር አልነበረምና የሚለውን ነገር ለማጣራት ሰውየውን ለመመርመር ይወስናሉ። ወደ ሆቴል ክፍል አስገብተውም በጥበቃ እንዲቆይ ያደረጉት በነጋታው የምርመራ ስራቸውን ሊከውኑ በመጡ ጊዜ ግና ሰውየው አልተገኘም። ጠባቂው ሳይዘናጋ ቢጠብቅ ሳይቃወም ሰውየው ግን የተቆለፈውን በር ሳይከፍት ጣራውን ሳይገነጥል ግድግዳውን ሳይበሳ ተሰውሯል። ይህ ታሪክ ከበርካታ አመታት በፊት የተፈጸመ እውነተኛ ታሪክ እንደሆነ ታሪክ ቢገልጽም ጊዜ ጊዜን ሲተካ እንደ አፈ ታሪክ የሚነገር ተረት ሆኗል። አለምን ግራ ያጋባው ከየትኛው አለም እንደመጣች ያልታወቀችው ሴት ጉዳይም በዚህ ታሪክ መነሻነት በአርቲፊሻል ኢንቴሊጀንት የተሰራች ሰው ሰራሽ ሰው እንጂ እውነተኛ ሰው አለመሆኗ ተሰምቷል። ከአመታት በፊት የተከሰተውን ታሪክ ዳግም ዘመን አመጣሹን ቴክኖሎጂ ኤአይን በመጠቀም ምድር ላይ የሌለችን ሴት በጂኤፍኬ አየር ማረፊያ ያልተፈጠረን ታሪክ አቀናሽተው በመልቀቅ አለምን አነጋግረውታል። የሴትየዋን ምስል የሚያሳየው ተንቀሳቃሽ ምስል በዲጂታል አለም ትሩፋት ኤአይ የተፈጠረ መሆኑም ተነግሯል። ክስተቱ እንደተፈጸመበት የተነገረው የጆን ኦፍ ኬኔዲ አየር ማረፊያም ሲጠየቅ እንዲህ አይነት ጉዳይ እንዳልገጠመውና የተጠቀሰችው ሴት ወደ አየር ማረፊያው እንዳልመጣች ተናግሯል። የአሜሪካ ጉምሩክ ና የድንበር ጥበቃ ባለስልጣናትን ጨምሮ ሌሎችም አካላት በሰጡት መረጃ ይህ የተቀነባበረ ዜና ከእውነት የራቀ መሆኑን አረጋግጠዋል። ከብዙ ዓመታት አስቀድሞ የተፈጠረን ታሪክ በድጋሚ እርሱን መነሻ በማድረግ አርቲፊሻል ኢንተለጀንስን በመጠቀም የተሰራው ተንቀሳቃሽ ምስል ዓለምን በማደናገር እንዲሁም ሀሰተኛ መረጃን በማሰራጨት ቢቆይም እውነታው ግን ተጋልጧል። ይህም አጋጣሚ ኤአይ ቴክኖሎጂ ምን ያህል ጉልበት እንዳለው ከማሳየቱን በላይ ለመጥፎ ጉዳዮች ስንጠቀመው ምን ያህል ጉዳት እንደሚያስከትል አረጋግጧል። ውድ የአማርያ ቤተሰቦች እኛም ከማይታወቀው ሀገር ምድራችንን ስለረገጠችው ሴት የተሰሙ መረጃዎችን እንዲሁም እውነታውን ወደ እናንተ አደረስን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ ማህበራዊና ዓለም አቀፋዊ ጉዳዮች እስክንገናኝ እያላችሁበት ቸርቆዩን ጌታ የማያውቃቸው ሰዎች እና የመጨረሻ ዘመን እውነት ነው ማውራችሁ። ከኔ ጋር ናችሁ። ማቴዎስ ምዕራፍ 25 ይውላችሁ ጌታ ፊት ነው ማወራችሁ። እግዚአብሔርም አለ መንፈሳችሁ ይመሰክርላችኋል። የመጨረሻ ዘመን እየተባለ ይሄ ሲዝን ማልገጫ አይደለም፣ የመጨረሻ መጨረሻ ነው። ምክንያቱም የመጽሐፍ ቅዱስ ትንቢቶችን እያንዳንዱን ነገር ብታየው ወደ ፍጻሜ ነገሮች ቀርበዋል። ራእይ ላይ ያሉት ሰባት መለከቶች ወጡ የተባሉት በደንብ ብታጠኑት ጌታ ፊት ነው ምነግራችሁ፣ ስድስቱ ሀፕን አድርገዋል። የመጨረሻው መለከት ምንድን ነው ካላችሁ፣ የጌታን መምጣት የጌታን መምጣት አናውንስ የሚያደርግ ነው። ሰባት መላእክቶች ወጡና ጽዋ ይዘው መድፋት ጀመሩ ይላል አይደለም ምልክት ነው የሚናገሩት እና እያንዳንዱ የደፉት ፕሮፌቲክ ሳይን እንደሆነ የጌታን መምጣት ያሳያል። እና አንዱ ወጥቶ እንዲያረግ፣ አንዱ እንዲያረግ፣ አንዱ እንዲያረግ ይላቸዋል። አንዱ ለምሳሌ ደፋው የተባለው የኤፍራጥስ ወንዝ ላይ ፈሰሰ ነው የሚለው። ከዛ ወንዙም ወዲያው ደረቀ ይልና ወንዙ ስር ታስረው የነበሩ አራት ክፉ ስፒሪቶች፣ እግዚአብሔር ለመጨረሻ ዘመን ብቻ እንዲወጡ የዘጋባቸው መናፍስቶች አሉ። አንዳንድ ጊዜ ምድር ላይ የሚንቀሳቀሱ መናፍስቶች ነው ክፉ የሚመስሏቸው አይደል? ለሰው ልጅ አደገኛ ክፉ ስለሆኑ አስሮ ያስቀመጣቸዋል። እና ልክ ያ ወንዝ ሲደርቅ መውጣት ጀመሩ ይላል። ጎ ንቼክ ጎግሌዩ ኤፍራጠስ ወንዝ ደርቋል። ምን እያላችሁ ነው? ኢቨን አንዳንድ እንትኖች አይታችሁ ከሆነ የሆኑ ሳውንዶች ከሆነ ግራውንድ ውስጥ ይወጣሉ እያሉ ሳይንቲስቶች፣ ምን አይነት ቮይሶች ናቸው? የሚረብሹ ጩኸቶች ይወጣሉ ከውስጥ። ምን እየዘሙ ነው? እነዚያ የመጨረሻ ሲዝን ላይ ያለ ነው ሰዓቱ ኦሬዲ እየደረሰ ያለበት ሲዝን ላይ ነው ያለ ነው። እዚህ ላይ ዋይዝ ነው መሆን ያለብን፣ መንቃት ነው ያለብን። ኢየሱስ ጌታ ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ላንብ ብላችሁ እንደዚህ ይላል። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ አስር ቆነጃጅትን ትመስላለች። ስንት ቆነጃጅት ሙሽራ ሊቀበሉ ስንት ሰው ነው የወጣው? ሁሉም አንድ ላይ የነበሩት አብረው ነው የወጡት። መንግስተ ሰማያት ምንን ትመስላለች አለ። ሙሽራቸውን ሊቀበሉ የወጡ አስር ቆነጃጅቶችን ትመ ትመስላለች አለ። ከእነርሱም አምስቱ ሰነፎች፣ አምስቱም ልባሞች ነበሩ። ሰምታችኋል? አምስቱ ሰነፎች አምስቱም ልባሞች ነበሩ። ሰነፎቹ መብራታቸውንም ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹም ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። ድንገት ባልጠበቁት ሰዓት እኩለ ሌሊት ላይ ነው የሚለው ሚድናይት ላይ ነው የመጣው። ይውላችሁ ጌታ ኢየሱስ ሲያወራ ምልክት ነው እየተናገረ ያለው በደንብ ስሙኝ። በጌታ ይውላችሁ የመጨረሻ ዘመን ዊዝደም ነው የምነግራችሁ። ዳንኤል ሚስጥራትን ሲገልጥ ስለ ሱባኤዎቹ ሲናገር በአንዱ ሱባኤ እኩሌታ ላይ ይላል አደለ። መሀል ላይ መሀከለኛው ሰዓት ላይ ነው፣ ልክ ግማሹ ሰዓት ላይ ድንገት ሀፕን የሚያደርገውን አጥፊው ምን እንደሚያደርግ የተናገረው ለምሳሌ የጌታ የመጨረሻ የሚገዛበት ሲዝን ከመምጣቱ በፊት ለዚህ ዓለም ጨለማ ገዢ ምድር ተላልፋ ትሰጣለች። በዛ ሰዓት ግን ተላልፋ ስትሰጥ የጌታ የሆኑት አብረው ተላልፎ ይሰጣሉ አደለም? ራፕቸር በመሃል ያለው በዛ የራሱ የሆኑትን ከዚህ እሳት ይነጥቃል። ባይዘዌ በዓለም ዙሪያ ላይ ብዙ ምልክቶች እየታዩ ነው። አሁን በጣም ብዙ ምልክቶች በጨለማ ዓለም ያሉ ኢቭን ሙቪ ኢንዱስትሪ ላይ የሚሰሩ እንኳን ይሄ ሲዝን የመጨረሻ ነው እያሉ እየሰሩ ነው ያሉት። ሰዎች ሲነጠቁ እንደዚ አይነት ነገሮች እየሰሩ ነው ያሉት። ድንገት በጨለማው ሰዓት ነው እኩለ ሌሊት ላይ በሌሊቱ ኩሌታ ላይ ድንገት የመጣው ድንገት ሲመጣ የወሰደው የሚጠብቁትን ብቻ ነው። ይላችሁ ሰነፎቹ ከሚለው ልንገራችሁ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን፣ እነሆ ሙሽራው ይመጣል፣ ትቀበሉትም ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጀ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው ከዘይታችሁ ስጡን፣ አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩትን ከእሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅቶች መጡና ጌታ ወይ ጌታ ወይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። እኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። በደንብ ስሙኝ፣ እዚህ ጋር በደንብ ስሙኝ። በጌታ እድሜ ዘመናችሁን የሚጠቅማችሁ ትልቅ ምስጢር ነው ምነግራችሁ። እግዚአብሔር ፊት እንዴት መንፈስ ቅዱስ እየነካኝ ሌሊት ላይ ይሄንን ሳነብ እንደነበር አታቁም። በእውነት ኢየሱስ ጌታ ነው። ሌሊት ላይ እንደዛ እንዳነጋሁት ሳላርፍ ነው መጥቼ እያገለገልኳቸው ያለሁት። ስሙኝ በደንብ።